መስከረም 26 2018 ዓ.ም። ተመረተ ሰላም ጤና ይስጥልኝ። የዕለቱን መረጃ እየላችሁ መጥቻለሁ እንድትከታተሉኝ በአክብሮት ጋበዝኳችሁ። ህዋትን ለመታደግ መስራት እንደሚገባ የትግራይ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ ተናገሩ። እንዲሁም የከለላ ወረዳ እስልምና ጉዳዮች በመካነ ሰላም እየተፈጸመውን ጥቃት አውግዟል። እንዲሁም የአማራ ክልል ፖሊስ ሪፎርም የመፈጸም አቅሙን እያሳደገ ነው ተብሏል። ወደ ውጭ ሩሲያ የኒክለር ሙከራ ማድረግ ነው ማለቷም ተሰምቷል። ወደ ዝርዝር መረጃው ስናልፍ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ሪፎርም የዲጂታላይዜሽን ትግበራና የህንፃ ምረቃ በባህር ዳር ከተማ ተካሂዷል። በመርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎችም ተገኝተዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ ፖሊስ የአሰራርና ነጻነት እንዲኖረው እና ተጠሪነቱ ለምክር ቤቱ እንዲሆን መደረጉ ለለውጥ ስራዎች መሰረት የጣልና ሰራዊቱ ሙያውን አክብሮ ተልኮውን በብቃት እንዲወጣ ያስቻለ ነውም ብሏል። ተቋማዊ ሪፎርሙን ተከትሎ የክልሉ ፖሊስ የተደራጁ ወንጀሎችንና የጸረ ሰላም ኃይሎችን እንቅስቃሴ በቀላሉ ለመከላከል የሚያስችል አቅምም እየፈጠረ ነውም ብሏል። ከቅርብ ዓመታት ወዲህ በክልሉ ያጋጠመው ያለው የጸረ ሰላም ኃይሎች እኩይ ተግባር ዘረፍ ዘርፈ ብዙ ችግሮችን አስከትሏል ያሉት ዋና አዛዡ ችግሩን በውስጥ አቅም ለመቆጣጠር የሚያስችሉ ስራዎች እየተከናወኑ ስለመሆኑም ገልጿል። ፖሊስ ሕዝባዊ ቅቡልነት እንዲኖረውም እየተደረገ ነው ያሉት፣ ጥረቱም ለውጥ እያመጣ ነውም ብሏል። ህዋትን ለመታደግ መስራት የሚኮንን አይደለም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በመቀሌ ከተማ ብሔራዊ አንድነትና ደህንነትን ማረጋገጥ በሚል ዛሬ ኮንፈረንስ ተጀምሯል። በዚህ ኮንፈረንስ ላይ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ እና የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ በርካታ አመራሮችና የከተማ ነዋሪዎች መገኘታቸውን ለመረዳት ችለናል። በኮንፈረንሱ መክፈቻ ላይ ንግግር ያደረጉት የክልሉ ፕሬዚዳንት ይህ ኮንፈረንስ ማዘጋጀት ያስፈለገው በህልውና ስጋት ውስጥ ያለችውን ትግራይ ለማዳን መሆኑንም ገልጸዋል። ጨምረውን በክልሉ ውስጥ የተፈጠረውን አንጻራዊ ሰላም ለማስጠበቅ ጦርነትንና የጦርነት ወሬን ለማስቀረት፣ እንዲሁም የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ የተቻለንን ሁሉ እያደረግን ነው ያሉት ፕሬዚዳንቱ አዲሱ ዓመት የሰላም መልካም ምርት የሚገኝበት ተፈናቃዮች፣ የሚመለሱበት እንዲሁም የትግራይ መልሶ ማገገም የሚከናወንበት ዓመት እንዲሆንም ምኞታቸውን ገልጸዋል። ሲቀጥሉም ይህን እንዲሆን የትግራይ ተወላጆች አንድነታችንን ማጠናከር እንዳለባቸውም አሳስበዋል። ሲናገሩም ትግራይ ያለባትን ሁሉን አቀፍ ችግር ለመቅረፍ ትግራይ ተወላጆች አንድነትን ማጠናከር ወሳኝ ነው። የውጭ ኃይሎች ከህዝቡ ችግር ጋር ምንም ግንኙነት እንደሌላቸው መረዳትን ይገባናል በማለት አስረድተዋል። ጨምረውም በትግራይ ተወላጆች መካከል ያለውን የአንድነት ክፍተት እንደ መልካም አጋጣሚ በመጠቀም ህዋትን ለማጥፋት ጥረት እየተደረገ መሆኑንም አስታውቀዋል። ህዋትን ማጥፋትም ሆነ ማዳን የሚቻለው በአባላቱ መሆኑን ጠቅሰው ህዋትን ለመታደግ መስራት የሚኮልን አለመሆኑንም አስረድተዋል። የከለላ ወረዳ እና የከለላ ከተማ አስተዳደር እስልምና ጉዳዮች በመካነ ሰላም ከተማ በመስጅድ ኑሩ በጽንፈኛ ኃይሎች የተፈጸመውን ግድያም አውግዟል። መስከረም 25 ቀን 2018 ዓ ም በመካነ ሰላም ከተማ መስከረም 23 ቀን 2018 ዓ ም በኑሩ መስጅድ ውስጥ ጽንፈኛ ኃይሎች በመጅሊስ አመራሮችና በመስጅድ ኢማም ላይ ግድያ መፈጸማቸው ይታወቃል። ስለሆነ የጽንፈኛ ኃይሉ የፈጸመውን ሰብአዊነት የጎደለው ግድያ የከለላ ወረዳ ወረዳና የከለላ ከተማ አስተዳደር እስልምና ጉዳዮች ምክር ቤቶች ባለ ስድስት ነጥብ የአቋም መግለጫ በማውጣት አውግዘዋል። ከውጭ ወዳገኘነው ነው መረጃ ስናልፍ፣ ደህንነት ስላልተሰማ የኒኩሌር ሙከራ ላደርግ ነው ብላለች ሞስኮ። በአውሮፓ ሀገራት ዳግም ውጥረት ውስጥ የገባችው ሩሲያ የኒኩሌር ሙከራ ለማድረግ ማሰቧም ተነግሯል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸውን ለመክበብና ለማዳከም የኔቶ አባል ሀገራትና የአውሮፓ ህብረት የኔቶ መስራች አባል የሆነችው ዴንማርክ ውስጥ ወታደራዊ ተቋማትን በማስፋፋትና በመገንባት ላይ መሆናቸውን በመጥቀስ ሞስኮ የኒኩሌር ሙከራ እንደምታደርግም ተናግረዋል። ሩሲያ እንዲህ አይነት ሙከራዎችን ለማድረግ አንዳንድ ነገሮች አገሮች ለመውረር ማሰባቸውን የሚያሳዩ ምልክቶችን እንዳየችም ተናግሯል። በሶች ጥቁር ባህር ሪዞርት በሚገኘው የቫላዳይ የውይይት ቡድን ንግግር ያደረጉት ቭላዲሚር ፑቲን የዩኤስ ፕሬዚዳንት ዶናልድ ትራምፕ ሩሲያን የወረቀት ነብር በማለት ለሰጡት አስተያየትም ምላሽ ሰጥተዋል። ኔቶ አንድ ሊሆን እንደሚችል ጠቁመው ዩናይትድ ስቴትስ የቶማስ ሚሳይሎችን ለዩክሬን ብታቀርብ አደገኛ አዲስ ፍጥጫ እንደሚፈጠርም አስጠንቅቀዋል። ፑቲን የምዕራባውያን አዲስ አካሄድ እንደ አውሮፓውያን አቆጣጠር በ2010 የተገነባውን አዲስ ስታርት ስምምነት ማለትም እያንዳንዱ ሀገር ከ1550 በላይ በተዘረጉ የኒኩለር ጦር መሳሪያዎች ና 700 ሚሳይሎች ና ቦምብ አውሮፕላኖች የሚገደድ ስምምነት የሚሰጥ መሆኑንም ገልጸዋል። እነሱ የማይፈልጉ ከሆነ እኛ ደግሞ አያስፈልገንም ሲሉ የተናገሩት ፑቲን በኒኩለር ጋሻችን ላይ በራስ መተማመንም ይሰማናል ብለዋል። ከአሜሪካ ጋር የተደረገ ውይይት ውስብስብ መሆኑን አምኖ በማንኛውም አዲስ የጦር መሳሪያ ቁጥጥር ድርድር ግምት ውስጥ መግባት ከሚገባቸው ጉዳዮች አንዱ ሩሲያ ኦርሼኒክ ኮምፕሌክስ የተባለው ሚሳይል መያዙን ሲሉ አክለዋል። ፕሬዚዳንቱ የዩኤስ አዲሱን ስታርት ስምምነት ለመፈጸም እንደማትፈልግ ከወሰነች ሩሲያ በራሷ የኒኩለር ጋሻ ላይ እርግጠኛ ነችም ብለዋል። ከአውሮፓ ጋር ያለው ውጥረት የፈረንሳይ ጠንካራ የኒኩለር የታጠቀ ወታደራዊ ተቋም ለመገንባት ከፍተኛ በጀት መመደቧንም ያወሱት ፑቲን ቻይና ወደፊት የትኛውንም የኒኩለር ጦር መሳሪያ ቁጥጥር ለማድረግ ከፈረመች ፑቲን የብሪታንያና የፈረንሳይ የኒኩለር ጦር መሳሪያዎችን ግምት ውስጥ መግባት አለባቸው ብለው እንደሚያስቡም ተናግረዋል። ሮብ ዕለት የአውሮፓ ህብረት ባደረጉት ስብሰባ የዴንማርክ ጠቅላይ ሚኒስትር ሚቲ ፍሬድሪክስ አውሮፓ ከሁለተኛው የዓለም ጦርነት ማብቂያ በኋላ በጣም አስቸጋሪና አደገኛ ሁኔታ ውስጥ ነች በማለት ዩክሬን ከማስታጠቅ በተጨማሪ የአውሮፓ ህብረት የወታደራዊ አቅማቸውን ማሳድግና ማስተባበር እንደሚጠበቅባቸው መግለጻቸውን ተከትሎ ሞስኮ የአውሮፓ ህብረት ከባድ ፍጥጫ በመግባት የቃላት ጦርነትም ጀምረዋል ሲሉም ያስነበቡት ኒውዮርክ ታይምስ፣ ሮይተርስና ቲንድ ኒውስ የዜና ወኪሎች ናቸው። የዕለቱ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ